አሜሪካ የኢራን ኒክሌር ሳይቶች አታክ ማድረጉን ተከትሎ ከባድ የሆነ ኤስካሌሽን አለ። ሚድል ኢስት ላይ ከባድ የሆነ የጦርነት መጋጋል አለ። ኢራን ምንድን ነው የምትመልሰው? የትኛውን ሚድል ኢስት ሀገር ላይ ያለን አሜሪካን ቤዝ ነው የምትመታው የሚለው ነገር እየተጠበቀ ነው ያለው። የአያቶላ አያቶላ ኮሚኒ ሲኒየር አድቫይዘሮች ግን እየተናገሩት ባለው ነገር ቤዞችን ብቻ ሳይሆን የጦር መርከቦችን ምን እንመታለን እያሉ ነው። ሶ የኢራን መልስ እየተጠበቀ ነው ያለው። ኢራን ባይ ዘ ዌይ ከጥቃቱ በኋላ አሁን አሁን በካፕል ኦፍ ሚኒትስ አጎ ሃይፋ ላይ ሚሳኤል ጥቃት አድርሳለችና ሚሳኤል ተኩሳለች። ሚሳኤሎቹ ወርደው ከባባድ ጉዳት ያደረሱበት ሁኔታ አለ። አሳስመንቱ ገና የሚታይ ነው የሚው ምንምን ተመታ የሚለው ነገር ግን ስቲል እስራኤል ላይ ሚሳይል መተኮሷን አላቆመችም አሁንም ሀይፋ ላይ ጉዳት አደርሳለች ሚሳይሎቿ ወረደው ጉዳት አደርሰዋል በሌላ በኩል ያው ሑትዮች ትላንትና ሲዝቱ እንደነበረው አሁን ለሚደርስብህ ነገር አሜሪካ ራሷ ኃላፊነቷን ትወስዳለች የሚለው ሰው ሑትዮችም መካከላችንን ያለው ዲል ተቋርጧል ሰው ጥቃት ውስጥ እንገባለን ብሏል ማለት ነው ሑትዮች በሌላ በኩል ያው ኢራን የምትመልሰው መልስ እየተጠበቀ ነው ልክ እንዳልኳችሁ ሰው የአሜሪካ ኒክሌር ፋሲሊቲዎች ላይ የኢራን ኒክሌር ፋሲሊቲዎች ላይ ያደረሰችው ጉዳት እስቲል አሰስመንቱ አልታወቀም። የአሜሪካ ውልትሬት አድርጎ ያለ ነው የምትለው ኢራን ምንም ከላይ ያለው ፋሲሊቲ ነው እንጂ ምንም አይነት ኒክሌር ፋሲሊቲዎች ላይ ጉዳት አልደረሰም። ኤንድ ደግሞ ምንም አይነት ትራዲሽንም የለም ሲጀመር ዩሬኒየሙንም አውጥተናል ከዛ ብለዋል። ሶ ላይ ከአሰስመንቱ ገና ነው የሚወጣው። ለማንኛውም ግን ይህ የአሜሪካ አታክ ምን አስታውሰኝ መሰላችሁ? ይህ የኢራንና የትራምፕ ጉዳይ ታስታውሱ ከሆነ ቱዴይ ሰጎ ለምሳሌ ትራምፕ ስቱፒድሊ ፈንድ ያደረግነው እኛን የህዳሴውን ግድብ ሲሉ ነበር። ሶ ሰጀስቲንግ ዳት የህዳሴው ግድብ ልክ የሆነ ምንድ ነው ፕሮጀክት እንዳልሆነ ሰጀስት እያደረጉ ነበር። ከሁለት ቀን በፊት ከሁለት ቀን በፊት ይህንን ተናግሯል። ትራምፕ ትራምፕ በበፊት እንትናቸው በበፊት ስልጣናቸው ዘመን ታስታውስ ከሆነ የኢጂፕሻኖች የህዳሴን ግድብ ቦምብ ሊያደርጉት ይችላሉ ብሎ ሲናገሩ ነበር። ኢቨን ኢንስቲጌት ሲያደርጉ ነበር። ይህ ሀፕን ቢያደርግ ምንም ደስ እንደሚላቸው ኢንስቲጌት ሲያደርጉ ነበር። ትራምፕ ትሬትን ኢትዮጵያንም ትሬትን ሲያደርጉ ነበር። ይህ የአሜሪካን ኢምፔሪያሊዝም አስተሳሰብ ነው በግልጽ የሚያሳየው። እኛ ካልፈቀድን የትኛውም ሀገር ለአገሬ ለልማቴ፣ ለስልጣኔ ይጠቅማል የሚለውን ፕሮጀክት ያለኛ ፈቃድ መስራት አይችልም የሚል ሰጀሽን የሚል አስተሳሰብ እንዳላቸው ታውቃላችሁ። እና ያንን የታች ደካማ የሚሏቸው ሀገሮች ላይ በጉልበት ለማስፈጸም ይሞክራሉ። ትራምፕ ባይ ማለት ነው። ያኔ ዋት ሰጀስት እያደረገ ያለው ነገር ምንድነበረ? ያው ግብፅ ህዳሴውን ግድብ እንድትመጣ ነው። ኢትዮጵያ ሪታሌት ካደረገች በግብጽ በኩል ይገባል። ቢኮዝ ኢትስ ክሊር ለግብፅ ምንድን ነው ግብፅን እንደሚፈልጓት ከኢትዮጵያ በላይ በስትራቴጂ በምን በምን ግብጽ እንደሚፈልጓት፣ ለእስራኤልም ካላት ቅርበት የተነሳ ምናም ግብጽ እንደሚፈልጓት ግልጽ ነው። እና ያኔ እየሄዱ የነበረው አካሄድ ትራምፕ ያን እየሄዱ የነበረው አካሄድ ዛሬ ኢራን ላይ እየሄዱ ያሉበት ነው። ሰው እስራኤልን ደግፈው የኢራንን ፋሲሊቲዎች መምታት፣ ኢራን ለልማቴ፣ ለእድገቴ ለምናን ይጠቅመኛል የምትላቸውን ፋሲሊቲዎች በሙሉ አታክ ማድረግ እና እኛ ካልፈቀድን ምንም ነገር ልታደርጉ አትችሉም። ሰው ያለኛ ፍቃድ ማንም ምንም ሊያረግ አይችልም የሚል ነገር ነው ዘ ሰም እኛም ላይ ሊያደርጉ አስበው የነበረው ነገር ነው ዘ ላይክ ግብጽ አታክ ታደርጋለች ሁሉ አትሬት እስከ ማሰማት ደርሰው ነበር። ታውቃላችሁ ትራምፕ እና ይህ የአሜሪካን የኢምፔሪያሊዝም አስተሳሰብ እና ያለኛ ፍቃድ ማንም ምንም ሊያረግ አይችልም እንደሆነ እንደሆነ የታወቀ ኢራን እያደረገች ያለችው ነገር ለስልጣኔዋ ለልማት የጥቅምኛ ለምትለው ፋሲሊቲ መስራት ነው ኒክሊየር ዌፐንም ቢሆን ዌፐንም ብታደርገው ሌላው ሀገር እስራኤል ዌፐን አድርጋለች አሜሪካ እራሷ ዌፐን አድርጋለች ሶ ለአንዱ ሰርቶ ለአንዱ የማይሰራበት ምንም አይነት ምክንያት የለም ህግ በመጀመሪያ ደረጃ ግን ያው የኢምፔሪያሊዝም አስተሳሰብ ሲኖር ነው እኛ ከህግ በላይ ነ ለእኛ ይፈቀዳል ለእናንተ ግን አይፈቀድም ካደርጋችሁ ደግሞ በጉልበት እንትን አታክ እናደርጋችኋለን ነው ሶ ትራምፕ አሁንም ቢሆን ያን አስተሳሰባቸውን ባልተወ መልኩ የኢትዮጵያ ህዳሴ ግድብንም ስቱፒድሊ ለእኛለን ፈንድ ያደረግ ነው። ፈንድም አላረጉም በመጀመሪያ ደረጃ አላረጉም። ኢትዮጵያውያን በራሳችን ገንዘብ ነው የሰራ ነው። ግን ስቲል የህዳሴው ግድብ ልክ ያልሆነ ፕሮጀክት እንደሆነ አይነት ነገር ሰጀሽን እያሰሙ ነው ያሉት። ሰው ግብፅ አሁንም ፑሽ ካደረገች ያው ለእስራኤል ያደረጉትን ድጋፍ ግብፅ ላይ አድርገው ከማድረግ ወደኋላ የሚሉ መሪ እንዳልሆኑ የታወቀ ነውና ለማንኛውም ግን ኢራን እያደረገች ያለችው ነገር ለራሷ ጥቅም፣ ለራሷ እድገት፣ ለራሷ ስልጣኔ ይጠቅመኛል ያለችው ፋሲሊቲ ነው እየሰራች ያለችው። ለማንኛውም ያለው ነገር ይሄ ነው። አዲስ ነገር ሲኖር አብዴት አድርጋችኋለሁ። ሰው አይገስ ብልሲ ሩሲያ ለኢራን ኒክለር መሳሪያ ልሰጥ ነው እንዴ ተብሎ በሚያነጋግር መልኩ የቀድሞ የሩሲያ ፕሬዚዳንት የአሁኑ ደግሞ የቭላዲሚር ፑቲን ሰኪሪቲ ካውንስል ምክትል የሆኑት ዲሚትሪ ሜድቬዴቭ እንደዚህ የመሰለ ንግግር መናገራቸው ተሰምቷል። የአገራት ለኢራን ኒክለር መሳሪያ ለመስጠት ሬዲ ናቸው ዝግጅታቸውን ጨርሰዋል ብሏል። የትኞቹ ሀገራት እንደሆኑ ግን አልተናገሩም። ያው ከኢራን በላይ እንግዲህ ከሩሲያ በላይ ወዳጅ የላትም ኢራን ሰጀስት እያደረገ ያለው ያንን ነው። ግን ያው ክሊር ያስቀምጡት ነገር የለም የትኛው ሀገር እንደሆነ። ግን ሀገራት ሬዲ ናቸው ለኢራን ኒውክሊየር መሳሪያ ለመስጠት የሚል ንግግር መናገራቸው ተሰምቷል። የቭላዲሚር ፑቲን እንግዲህ እንደምታውቁት ከኢራን ጎን እንቆማለን፣ በንግግር ሳይሆን በአክሽን ከኢራን ጎን እንቆማለን የሚል ንግግር መናገራቸውን ታውቃላችሁ ከአንድ ቀን በፊት እና ቭላዲሚር ፑቲን ይህንን ተናግረዋል። ድሚትሪ ሜድቬዴቭ ደግሞ ይህንን ብለዋል። ሶ ሩሲያ ምን ታደርጋለች የሚለው ነገር የሚጠበቅ ነው የሚሆነው። ሩሲያ በበኩሏ እስካሁን ድረስ ኢራን ኒውክሌር ፋሲሊቲዎች ላይ የደረሰውን ጥቃት በእሷ ባጣራችሁ መልኩ ይህን ያህል ሲግኒፊካንት ጉዳት ደረሰ የሚል ነገር እንደሌለ ተናግራለች ሩሲያ ኒውዮርክ ታይምስ ራሱ መጀመሪያ ይዞ በወጣው ሪፖርት እንግዲህ ኒውዮርክ ታይምስ ራሱ ትራምፕ እንደሚሉት ኦብሊትሬት የተደረገ ሳይሆን ያው ጉዳት ደርሶበታል፣ ግን ያን ያህል የሚጋነን እንዳልሆነ ኒውዮርክ ታይምስም እንትን ብሏል። ላይክ ኦብሊትሬት ውድምድም ያለ ነገር እንደሌለ ኒውዮርክ ታይምስ ይህ ዘገባ ይዞ ወጥቷል። ሌላ ደግሞ የሳተላይት ኢሜጆች እንግዲህ እንደወጡት ከሆነ ያን ያህል የተካበደ ጉዳት የደረሰ አይደለም። የቦምቡ የገባበት ቀዳዳዎች ይታያሉ። ከዛ ውጪ ያን ያህል ጉዳት ደርሷል የሚባላለም ያን የሚያክል ፎርዶን የሚያክል ፋሲሊቲ አንደርግራውንድ ቢፈነዳ መሬቱ ሙሉ ለሙሉ እንደሚደረመስ ግልጽ ነው። ወደ ውስጥ ኬቭ ኢን በጣም ኬቭ ኢን እንደሚያደርግ ምንም እንደዚህ አይነት እንትኖች ሳይኖች የሉም። ሰው ያ ጥቃት እንደተባለው አይነት ኦብሊትሬት ያደረገ ነው የሚለው ነገር እስካሁን የሚመስል ነገር እየታየ አይደለም። ግን ስቲል ፋይናል አሰስመንቱ ገና ነው የሚወጣው። ለማንኛውም ግን ኢራን ያው ኒክሊር ኢንሪች የተደረገው ኒክሊሯን ማሸሿን ደጋግማ ተናግራለች። ያን ደግሞ በሳተላይት ኢሜጅ ከፍተኛ የሆነ የመኪና እንቅስቃሴ እንደነበረ በቅድሞ ቪዲዮ ነግሬያችሁ ነበር። በሌላ በኩል የዩሮፕ አገራት ባይተወይ ትራምፕን ጥቃት እንዳታደርስ ብለው ሲለምኑት ከነበሩት ነገሮች ውስጥ አንዱ ሁለት ነገሮች በሁለት ነገሮች ጉዳይ ሲለምኑት ነበር። አንደኛ የሁርሙዝ ሰርጥ ይዘጋብናል፣ ሁለተኛ ደግሞ አሜሪካ ኢራንን አታክ ማድረጓ ኢራን ኒክሌር እንድታቆም ሳይሆን እንዲሁም የኒክሌር ማብላላቷን አክስለሬት እንድታደርገ ወር እንድታፋጥን ነው የሚያደርጋት። ስለዚህ በዚህ ምክንያት እንዳትገባ ብሎ ሲያስጠነቅቁ ነበር። ሁለቱንም እንያቸው እስ የሁርሙስ ሰርጥ መዘጋት ከፍተኛ የሆነ ኢኮኖሚክ ክራይሲስ ያመጣል። ለእኛም የሚጠርፍ ባይተወይ ለእኛም የሚጠርፍ ከፍተኛ የሆነ ክራይሲስ ያመጣል። ቢካዝ የዓለማችን ብዙ ፐርሰንት ነዳጅ በዛ ነው የሚያልፈው። ምናም ምናምን ሲግኒፊካንት የሆነ ነዳጅ በዛ የሚያልፍበት ነው። በሌላ በኩል ያህ ደግሞ ለሁሉንም የሚጎዳ ነው። ሮፓ ሀገራትን ብቻ ሳይሆን ያው እኛም ላይ ጉዳት፣ ጫና ሊኖረው የሚችል ነው እና አንደኛ ይሄ ነው፣ ሁርሙዝ መዘጋቱ። ሁርሙዝን ደግሞ ለመዝጋት እንግዲህ የኢራን ፓርላማ ዛሬ አጽድቋል። ሶ የአያቶላ ኮሚኒ ፋይናል ዴሲሽን ነው እንጂ እንትን የሚለው ፓርላማ አጽድቋል። ሶ ከተዘጋ አዳሚ ነዳጅ የለም ማለት ነው። ጫና ይመጣብሃል። በሌላ በኩል ሁቲዮችም ትሬትን እንዳደረጉት እንግዲህ ቀይ ባህርን እንዘጋለን እያሉ ነው። የዓለም ገበያ ዲስራፕት ማድረጉ የማይቀር ነው። የመጀመሪያ ሆርሙዝ መዘጋቱ ከፍተኛ ጉዳት ያመጣባቸዋል። በሁለተኛ በኩል ደግሞ የአሜሪካ አታክ ማድረጓ ኢራን ኒክሌር እንድታቆም ሳይሆን አክስለሬት እንድታደርግ ነው የሚያረጋት ብሎ ያስቀመጡትን ደግሞ ስናይ ኢራን እስከዛ ደረስ ኦፊሻሊም ሆነ በግልጽ የኒክሌር መሳሪያ እየሰራ ነው ብላ የማትናገረው ኦር ማት የአሜሪካን ጥቃት በመስጋት ነው። አሜሪካ ጥቃት ግን ኦልሬዲ ከጀመረች ግን ከዚህ በኋላ ምንም የሚፈራ ነገር የለም፣ ሶ አክስለሬት ያደርጉታል የሚል ነገር ነበረ። ባይ ዘ ወይ እንደተባለው እንግዲህ ከውጊያው በፊት ር ከእስራኤል ጋር ጦርነት ከመጀመሩ በፊት እንኳን 60 ፐርሰንት ጥራት ያለው ዩሬኒየም ኢንሪች አድርገዋል። ለምሳሌ ደግሞ ያው 90 ፐርሰንት ነው የሚያስፈልገው እና ስልሳ ፐርሰንት ራሱ ስቲል በጣም ከሲቪሊያን ፐርፐስ በጣም የራቀ ነው። ወደ ሚሊተሪ ፐርፐስ ደግሞ የቀረበ ነው እና ያንን እያደረገች ነው ሲባል ነበር ጦርነቱ ከመጀመሩ በፊት። አሁን እየወጣ ባለው አሰስመንት ግን ይህ ኢንሪች የተደረገው ዩሬኒየም ሰማንያ ሶስት ነጥብ ሰባት ፐርሰንት ጥራት ላይ መድረሱ እየታወቀ ነው። ሰው በጣም አክስሬድ ታደርጋለች ዘጠና ፐርሰንት ለመድረስ በጣም ቀርባለች ማለት ነው። ያንንም ደግሞ ጭና ላጥ ብላለች ኢራን ለዚህ አልተደረሰበትም። ስለዚህ ኢን ታይም ወይ ኒውክሌር መሳሪያ ሊኖራት የሚችልበት ፕሮባቢሊቲ እንዳለ የሚያሳይ ነው። በሌላ በኩል የኢራን ፎሬን ሚኒስትር እንግዲህ ዛሬ ወደ ሩሲያ እንደሚበሩና ነገ ከቭላዲሚር ፑቲን ጋር እንደሚገናኙ ታውቋል። ሰው ቭላዲሚር ፑቲን እንግዲህ በቀ በንግግር ሳይሆን በተግባር ከኢራን ጎን እንቆማለን ያሉት ነገር አለ። ዲሚትሪ ሜድቬዴቭ ምን እንዳለ ነግሬያቸዋለሁ፣ መጀመሪያ የዚህ ቪዲዮ መጀመሪያ ላይ። ስለዚህ ቁጭ ብለን እንወያያለን፣ በቀጣይ እርምጃችንም ደግሞ ኢንዲቴይል ተወያይተን የምናሳውቅ ይሆናል ብሏል ያደርገው ይሆናል ብሏል። የኢራን ፎሬን ሚኒስቴር ሰው ነገ ከቪላዲሚር ፑቲን ጋር ቁጭ ብለው ይመክራሉ ማለት ነው፣ ኔክስት ስቴፑን። ሶ ቲንግስ አር ጌቲንግ ኢንትረስቲንግ በጣም ሩሲያ እንግዲህ እንደምትለው ታደርገዋለች ኦር ኒውክሌር መሳሪያ ስትጣጣለች ወይ የሚለው ነገር የሚጠበቅ ነው የሚሆነው። በሌላ በኩል ግን የሩሲያ ውስጥ ያሉት ተቃዋሚዎችም ሆኑ ደጋፊዎችም የመንግስቱ ማለት ነው ፖለቲሻኖች እየተናገሩ ባሉት ነገር ሩሲያ ከባድ ጊዜ ውስጥ በነበረች ሰዓት ህልፕ ያደረገችን ኢራን ነች በዩክሬን ጦርነትን በምንም ሶ ኢትስ አባውት ታይም እኛም ፌቨሩን የምንመልስበት ታይም አሁን ነው እና በአንድ አቋም ከኢራን ጎን ልንቆም ይገባል የሚል ነገር ነው ያለው። በኢራን ምንድን ነው በሩሲያ ፐብሊክ ኦፒኒየንም ሆነ በፖለቲሻኖቹ አስተሳሰብ ሶ የምናይ ነው የሚሆነው። በሌላ በኩል ግን በጣም ኢንትረስቲንግ በሆነ ወይ የአሜሪካ ኢራንን አታክ ማድረጓ አሜሪካ ውስጥ ሲሰማ ከባድ ከባድ የሆኑ ተቃውሞዎች ሲሰሙ ነበር። ኖ ሞር ዋር የሚሉ መፈክሮችም ሲሰሙ ነበር። ጦርነት አንፈልግም የሚል የአሜሪካ ፕብሊክ ኦፒኒየን ይህንን ጥቃት የሚደግፍ ሆኖ አልተገኘም። ሶ አይገስ ቢልስ እንግዲህ ነገሮች ኢንትረስቲንግ እየሆኑ ነው። ምን ሀፕን እንደሚያደርግ አዲስ ነገር ምን ሀፕን እንደሚያደርግ እንግዲህ የምናይ ነው የሚሆነው። ሰው አይገስ ቢልስ